ዛሬ ከባድ ችግር ተፈጥሯል። የአብርሽ ጓደኞች ኤርሜላ ደበደቧት። ከአብርሽ ጋር ተቀጣጥራ ነበረ። ዲያስፖራ ሰፈር ወዳለው መናፈሻ ስትገባ መንገድ ላይ ጠብቀው ተፈጠፏት። እኔ በአጋጣሚ የተከታተልኳት ነበረ። ድልድዩን አልፈን ማዲጋ ሳንደርስ ወደ መናፈሻው የሚወስደው አቋራጭ መንገድ ገባች። ቦታው ዳገታማና ፊት ለፊቱ ጂፕላስቱ የተጀመረ ቤቶች አሉ። ከዛ ወጥተው ያዟት። እኔ ጮኮኝ የባጃጅ ሹፌሮች ደርሰው ተባበሩኝ። ብቻ ያስጠላል ይሄ ነገር ማለት ነው። አብርሽ ካላስ ቆመው ከፍተኛ ቦታ ይደርሳሉ። ስንቱ ነው ድንገት ህይወቱ እያለፈ እንደ ቀልድ አኪዩት ባይዘው ማለት ነው። በጣም ከባድ ነው። እንደ ቀልድ ሊታይ የሚገባ ጉዳይ አይደለም። እንደ ቀልድ የተጀመረው ነገር እስከ መደባደብ አድርሷል። ቤተሰብ መረጃውን እንደሰማው ቤተሰብ ያው ጸጉሬ የራሱ ተልባ ተከብቼ እስክታጠብ ጨነቀኝ። የምሬ ነው የምላችሁ በቃ ወዲያው እናንተ ጋር መምጣት አለብኝ ብዬ አሰብኩኝ ማለት ነው ቤተሰብ የአብርሽ ጓደኞች ታሪክ ሰሩልን። ሄርሜላን ደና አድርገው ጨንቧ ጨንቧ ጨንቧ ጨንቧ አደረጓት። እኔ ቤተሰብ ተናግረል ማታም ደግሞ ቪዲዮ ለቀዋል። እኔ አጋጣሚ ጥሩ ሙድ ስላልነበርኩኝ ቪዲዮ አልሰራውላችሁ። በቃ የሆነ መጥፎ ዜና ሰምቼ ማለት ነው። ሆኖም ዛሬ የማያስችለኝ ነገር መጣ። የማያስችለኝ ነገር ማለት ነው። እንግዲህ ሄርሜላን የምትቅ ደግሞ ይሄ ምንድን ነው እንዳትሉኝ፣ ተልባው ወርዶ ነው። እሺ ሌላ ነገር አይደለም። የሄርሚላን አንድ ልጅ ተከታትላ አብርሽ ጋር አብርሽ መናፈሻ ላይ ቀጥሯት ነበር። ከሩታ ጋር ብዙ ትዝታዎች ያሉበት ቦታ ቀጥሯት ነበር። እዛ ስትሄድ አንድ ልጅ ተከታተልቻት እና ምንድን ነው የሚሰሩት ምናምን ብላ ስትከታተላት ድልድዩን እንዳለፉ ይሄ ማሀጠውን ሁሌ ምን፣ ይሄ ስሙ ይጠፋብኛል፣ ናፍጣ የሚሞላበት ምንድን ነው ቤንዚ ማዳያ፣ ማዳያው ጋር ሳትደርስ ወደ መናፈሻው በግራ በኩል መታጠፊያ ያለ እሱ ጋር ደግሞ መንገዱ ትንሽ ከፍ ያለ ነው፣ ዳገት ነው ማለት ነው። እሱ ጋር ደግሞ ቤት ምንም የለም ልጣ መሬት ያለው ፊት ለፊት ግን ጂፕላሶች እየተሰሩ ነው ማለት ነው። ዲያስፖራ ሰፈር ብዙ ጊዜ ለምሊ ታስጎበኛቸዋለች ቤት የምትገዙ ሰዎች ቤት መግዛት የምትፈልጉ ሰዎች ብላ ለምሊ ብዙ ጊዜ ማስታወቂያ የምትሰራበት ሰፈር እዛ አካባቢ ነው ያ መናፈሻ ያለው። እዛ አካባቢ አብርሽ ጠርቷት እየሄደች እነፈረንጅ ወተው፣ እንግዲህ ከዚህ በፊት ያላገጠችባቸውን ጨምቧ ጨምቧ አድርጓታል። እኔ የማንኛውም ጉዳት አልፈልግም። እውነት ለመናገር ግን ሄርሜላን ስርዓት የሚያስዛ ሰው ያስፈልግ ነበረ። ገባችኋል? እኔ ማንም ጉዳት እንዲደርስበት ሲል ልጅ እንድትመታ፣ የሆነ ጉዳት እንዲደርስባት በማንም አልፈልግም። ግን የሆነ ማስፈራሪያ ነገር ቢያደርጓት ደስ ይለኛል። ምክንያቱም ከዚህም በፊት እንደተናገርኩት ነው ሄርሜላን አስሮ ጸበል የሚወስድልን ሰው እንፈልጋለን ብዬ እየተናገርኩ ነበረ ማለት ነው። ለማንኛውም ግን እነ ፈረንጁ ተግብረውታል። ሄድሞ ብዙ አልተጎዳችም። ላይክ ጠፍጥፈው ጠቋት። ደሞ የማይወጣ ቦታ ደህና አድርገው አሸጥ አሸጥ አድርገዋታል ማለት ነው። አዎ በጣም ጥሩ። እኔ አሁን ይሄ ጸብ ሌላ ቦታ እንዲሄድ አልፈልግም እውነት ለመናገር። ጸብ ከትንሽ ይጀምራል። አሁን እነሱ ምናልባት በጥፊ ብለው ወይም አስፈራርተው ምናምን ሊለቋት ነበር የፈለጉት። ሆኖም ግን እሷም ምንም አታመጡ ምናምን ብላ ሰሞኑም እየተናገረች ነበር። ማታም ቪዲዮ ላይ እየተናገረች ነበር። ባይዘ ይሄ ከፕራንኩ ጀምራችሁ ማለት ነው፣ ከፕራንኩ ጀምራችሁ፣ ትላንትና ከተሰራው ቪዲዮ ጀምራችሁ ሪል እየተጣሉ ነው እርስ በርስ ምንም ስምምነት የላቸው። ምክንያቱም ሄርሜላ በመካከል ስለገባች እርስ በርስ እየተጣሉና እየተጋጩ ነው ያሉት። ገባችኋ? ከዚህ በፊት ፕራንክ ብለው በሰሩት ነገር ራሱ ፈረንጁ የምሩን ነበረ ገባቸዋል። ግን ፈረንጁና አዩ በፕራንክ መልኩ ደህና አድርገው ልክልኳን ልኳን ከነገሯት በኋላ ከዛ በኋላ እሷም ነቅታ ወደ መጨቃጨቅ ገባ ማለት ነው። ከዛ በኋላ እንደገና ወደ ቡታጅራ መጡ። ቡታጅራ ሄደው ምንም ስምምነት የላቸውም። ሄርሜላ ከማናቸውም ጋር እየተስማማች አይደለም። ምክንያቱም ያ ሁላቸውም ወደ ሩታ እያዳሉ ስለሆነ በዛ የተነሳ ጭቅጭቅ እየተፈጠረ ነው። ግሩፖ እርስ በርስ ተበጣብጠዋል ማለት ነው። ለማንኛውም አሁን እኛ ይሄ ጸብ ከፍተኛ ቦታ እንዲደርስ አንፈልግም። ሄርሜላ ግን ከአብርሽ እና ከሩታ ሊወድ እንድትወጣ አንፈልግም ከአብርሽና ከሩታ ህይወት ቶሎ ብላ እንድትወጣ እንፈልጋለን። ገባችኋል? ነገሩ ሳይሰፋ እንዲቋጭ ነው የምንፈልገው። አሁንም ለምን ነገር እንኳን ጠፈጠፋችኋት። እኔ እንደዛ ነው የምለው። ለምን መሰላችሁ? በጣም ለከት ስላለፈች እና የሰው ህይወት እያበላሸች ስለሆነ፣ የሚገርፋት ቤተሰብ ከሌለ እናንተ እንኳን ገረፋችኋት። ስላልተጎዳች ነው ይህን የምላችሁ ማለት ነው። በጣም ስላልተጎዳች ነው እንጂ ብትጎዳ እንደ ማንኛውም ሴት አዝንላታለሁ። አሁን ግን ጉዳት ሳይፈጠር በፊት ጉዳት ሳይመጣ በፊት እንዴት ነው አድርገን ይህንን ጸብ የምናስቆመው የሚለውን ሄርሜላ ትመለሳለች ወይስ ሄርሜላ ጭራሽ ይበስባታል? እና ደግሞ ሪል ደግሞ ያልመሰላችሁ ሰዎች እንደነገርኳቸው ነው። በጣም ሪል የሆነ እውነት እየተበጣበጡ ነው፣ ግሩፑ የአብሮሽ ግሩፕ እየተበጣበጠ ነው። ምን መሰላችሁ መጀመሪያ አቤልና ቡራ ነው አይደል ያመጧት መጀመሪያ ያመጧት አቤልና ቡራ ነበረ። ይች ልጅ ደግሞ ተመቻትና ቁጫለች። ፈረንጁና እዩ እንዲሁም ደግሞ ቢኒ አልተመቻቸውም። ይሄ ነገር ይውላችሁ ፈረንጁ ቢኒና እዩ ወደ ሩታ ነው የሚያዳሉት። ገባቸዋ። አቤላና እንዲሁም ደግሞ ቡራ ወደ ሄርሜላ ነው የሚያዳሉት። አብርሽም ደግሞ እያዳለ ያለው ወደ ሄርሜላ ነው። አሁን ለምን ነገር ከዚህ በፊት አቤላ ሩታ ላይ በጣም ሲዝት እያያችሁት ነበር። አፍሽናት ትክፈቼ ምናምን ስነ ያኔ አሁን ለሩታ ለብታ አግዞ ምንም ነገር አላለም። አብርሽ ምንም ነገር ማለት ነው ምክንያቱ ምን እንደሆነ ታውቃላችሁ? ስለማያስብላት ስለማይጨነቅላት። ለስሙ እኮ የልጁናት ናት፣ ገባችኋ ሩታ ግን የእውነት ትወደዋለች። ቅናቷም ሁሉም ነገሯ ኃይለኝነቷም ሁሉም ነገር ስለምትወደው ነው። እሱ ግን አሁን ለሄርሜና ምን ያህል መከታ እንደሆነ አይታችኋል። ከጀርባ ሆና ምን ያህል አክት እየሰራች እንደነበር አይታችኋል ማለት ነው ምክንያቱም አብርሽ ስላለላት ስለማትበቃ ስለምትመካሱ ላይ ስለምትተማመን ማለት ነው። ደህና አድርጋ እጇ ላይ ያስገብተዋል። ያ ነው። እኔ ማታ ስላልተመቼ ነው ማለት። መመቸትም ብቻ አይደለም፣ በጣም ሆነ የሚያስጠላ ነገር ሰምቼ፣ ሞዴል ክንት ብሎ ነበር። ለዛ ነው ቪዲዮ ያልሰራሁት። እና ምን ልላችሁ ፈልጌ ነው። አብረሽ በጣም ፊት ሰጥቷታል እዚች ጋር አብረሽ ፊት በደንብ አድርጎ ነው የሰጣት፣ ማለት ነው ገባቸዋ። ለዛም ነው እንደዚህ እየሆነች ያለችው። አሁን እንዳልኳችሁ ግሩፑ ለሁለት ተከፍሎ ስምምነት አጥተዋል፣ እርስ በርስ እየተበጣበጡ ነው። ይሄ ብጥብጥ ግን ሌላ ቦታ እንዳይሄድ ወደ ሌላ ሌላ አቅጣጫ እንዳይሄድ እዚች ጋር ሁሉም ነገር እንደ ቀልድ ነው የሚጀመረው፣ ገባቻው። ብዙዎች እንደ ቀልድ ለምሳሌ ጸብ እርስ በርስ ሲፈጠር ለመገላገል ገብቶ የሚሞት ሰው አለ። ለመገላገል ገብቶ የሚፈነከት ሰው፣ አካሉን የሚያጣ ሰው ብዙ ሰው አለ። እኔም ያጋጠመኝ ሰው አለ እና እቺ ልጅ እንደውም እኔን ሁላ መተውኛል ነው ያለችኝ። እኔን ሁላ እጄን እንዲህ በቦክስ ሲዘና ሲ እንትን ሲሉ እኔን እጄን መቱኝ፣ አለች ማለት ነው። ደግሞ ወንድ ልጅ ሴት ልጅ በቦክስ መምታት የለበትም፣ ምንም እንኳን ተናዳችው ቢሆን። ሄርሜላ እንደ ቀልድ ወደ ህይወታቸው እንደ ገባሽ፣ እንደ ቀልድ ወደ ህይወታቸው ሹልክ ብለሽ ውጪ። ምክንያቱም ጉዳዩ ወደ ሌላ ነገር ሳይከፋ ራስሽም ላይ ጠላት ከምትሰበስቢ ከህይወታቸው ውጪ። ወደ አብረሽ ህይወት መግባት እንኳን ከፈለግሽ ገባሻ፣ አሁን አይደለም ጊዜው። ይሄ ልጅ ባለትዳርና የህይወት አጋር እንዲሁም የልጅ አባት ነው። ገባሻ ስለዚህ፣ ክብርሽንም ማስጠብቂ እራስሽ ላይ ከፍተኛ አደጋ ከመድረሱ በፊት እዚጋ፣ አንቺ ላይ አደጋ ማድረስ የምትችለው ሩታ ነበረች። እውነቴ ነው። ሩታ መጥፎ ነገር ማድረግ ስለማትፈልግ እንጂ ሄርሜላ በጣም ብዙ ነገር ይገባታል፣ መጥፎ መጥፎ ነገሮች። ምክንያቱም ሕይወቷን ነው እያመሰቃቀለችላት ያለችው ማለት ነው። ስለዚህ ሄርሜላ እውነት አንቺ ቤተሰብ ካለሽ ተይ ብሎ የሚያስቆም ቤተሰብ ካለሽ፣ ከሕይወታቸው ውልግ ብለሽ ውጪ ይህንን ስንል ዛቻ ምናምን ማስፈራሪ አይደለም። ይኸው የደረሰብሽን አይተሽዋል። በትንሹም ቢሆን ተጠፍጥፈሻል ማለት ነው። ነገ ከፍተኛ ጸብ ሳይደርስብሽ ከህይወታቸው ውልቅ ብለሽ ውጪ። ሁለቱ እንደፈለጉት ይጣሉም፣ ይታረቁም፣ ይለያዩም ህይወታቸውን የሚቀጥሉ። አንቺን የሚመለከትሽ ነገር የለም። ከህይወታቸው ሳን እያየንሽ እንደገባሽ እያየንሽ ውጪ። እሺ ደግሞ ጥፋት እንዳላጠፋ አትሽኮር መሚ ጥፋተኛ ነሽ። ይህንን ነገር ሩታ በእግዚአብሔር እጅ የተያዘች እርጉዝ ስለሆነች ነው እንጂ አንቺን እያጋጨች የምታባረርሽ ሩታ ነበረች። ገባሻ ክብርሽንም ሀገርም ቤተሰብንም አታሰድፊ። ውልቅ ብለሽ ከህይወታቸው ውጪ። በቃ አስጠልቶብሻል። አሁን ቋቅ ነው ያልሽን ማለት ነው። በጣም ክብርሽን እያጣልሽ ነው። ቆንጆ ነሽ እኮ ምን አለሽ? እኔ ሁሌ ነው ስለ አንቺ የምናገረው። ነገር ግን ትክክለኛ ቦታ ላይ አይደለም የተገኘሽው። ይኸውላችሁ የሰው ልጅ ማለት ነው ትክክለኛ ቦታ ላይ ስትገኙ ነው ክብራችሁ ከፍ የሚለው። ምንም ቆንጆ ብትሆኑ፣ ምንም ባለሀብት ብትሆኑ፣ መጥፎ ቦታ የምትገኙ ከሆነ መጥፎ ነው የምትሆኑት። ገባችኋ? ለምሳሌ ሀብት ስላላችሁ ሱስ ያለበት ቦታ ብትገኙ፣ መጠጥ ያለበት ቦታ ብትገኙ፣ ሰካራም ነው የምትሆኑት።